የለቅሶ ቤት ሳስተምር አራት ከባድ ጥያቄዎች መልስ መስጠት ያስፈልጋል። አንድ ሰው አማኝ ነኝ ካለ አራት ጥያቄዎች መመለስ አለበት። እነዚህ ፊሎሶፊክ አለም ናቸው። በፍልስፍናም ግን ሃይማኖታዊ ናቸው። ምን ምን ጥያቄዎች እንደሆኑ ልንገራችሁና ትምህርት የላብቃ ከእኔ ቀጥላችሁ በሏቸው። እኔ ማን ነኝ? ከየት መጣሁ? እዚህ ምን እሰራለሁ? መጨረሻዬስ ምንድን ነው? ይሄ ከባድ ጥያቄ ነው። ይህን የመለሰ እግዚአብሔርን ያውቃል ይህንን ካልመለሰ ሰው እግዚአብሔርን አያውቅም ይህን የሚያውቅ ነው እግዚአብሔርን የሚያውቅ እኔ ማነኝ ፍጡር ነኝ ፈጣሪ አይደለሁም ኬት መጣው ከፈጣሪ ነው የመጣሁት ፈጣሪ ፈጥሮኝ ነው ማንነት ነው እኔ ማነኝ ማንነት ነው ኬት መጣው መነሻ ነው እዚህ ምን እሰራለሁ ደግሞ ምክንያት ነው በምክንያት ነው ወደዚህ የመጣ ነው ወደዚች ምድር መጨረሻችን ደግሞ ወዴት ነው ብሎ ማሰብ በጣም አስፈላጊ ነው መጨረሻ ወዴት ነው እንዳልኳቸው ለቅሶ ቤት ሳስተምር የምጠይቀው ጥያቄ ሁሉ አለ፣ ቀለል የሚል የሚመስል ግን ሁሉም ሰው እንዲያቆም እፈልገዋል። በክርስቲያን መቃብር ራስ ወዴት ነው የሚደረገው? እግር ወዴት ነው የሚደረገው? ካህናት እንዳትናገሩ፣ ቀትጓን ዝ የሚበሉ ራስ ወዴት ነው የሚደረገው? አሁን ይሄ ሁሌ የምታደረጉት ነገር ነው፣ ግን አይታወቅም። ራስ ወዴት ነው የሚደረገው? እግር ወዴት ነው የሚደረገው? እግር ወደ ምስራቅ ራስ ወደ ምዕራብ። ሌላ የማይስማማ ከዚህ ጋር የማይስማማ ወደ ምስራቅ የሚሉ ሰምቼ ነበረ። አንዳንዴ ትኩረት የማሰጧቸው ነገሮች አሉ። ትኩረት ማሰጧቸው፣ ለምሳሌ ከውጭ አሁን ሰው ሲመጣ ቁጭ ብለን ተቀምጠን የነበርን ሰዎች ብድግ ስንል ምንድን ነው የምንለው? ቁጭ ብሎ የሚነሳው ምን እንደሚለው ኖር፣ ከውጭ የሚመጣው ሰውዬ ደግሞ ምን እንደሚለው ምን ማለት ነው? ምን ማለት ነው? ምንድነው ትርጉሙ? እናቶቻችሁ ብለዋል፣ አባቶቻችሁ ብለዋል። አሁን አንተም ትላላችሁ። ምን ማለት ነው? እሱ እኮ ነው። አሁን ለምሳሌ ምን አላችሁ? ለምሳሌ ቁጭ ብሏል አለ። አንድ ሰው ቁጭ ብሏል፣ ተቀምጦ ነው ያለው አይደለም? ተቀመጠ። ልክ ሰው ሲመጣ ምን ያደርጋል? ብድግ ይላል። ብድግ ማለት የመኖር ምልክት ነው ወይስ የምን ምልክት ነው? መቀመጥ መቆመጥ ነው አይደለም። አንድ ሰው ብድግ ሲል አለ። የለም አለዛ እኮ ላይኖር ይችላል። አለም እንዴ! ብድግ ካለ አለ ነው። አለም እንዴ! ከዛ ምን ብሎ ነው ግን በአፉ የሚናገረው ነገር አለ። ኖር ይላል። ምን ማለት ነው? ኖር ኖር ምን ማለት ነው? ኖር ምንድን ነው? ኖር ምንድን ነው? አማርኛ ነው? ትግርኛ ነው? ኦሮምኛ ነው? ግዕዝ ነው? እንግሊዘኛ ነው? ፈረንሳይኛ ነው? ኖር ኖር የሚል ቃል ምንድን ነው? ኖር የሚል ቃል ሁለት ቃል ኖር ኖር አለው። ጥሩ ነው። እኔ አንተ የፈለከውን ማለት ይችላል። ልክ መሆን አለመሆን ግን የዲክሽነሪ ጉዳይ ነው። ጥሩ፣ ይኸውላችሁ፣ ብዙ አላብዛባችሁ። ቁጭ ያለው ሰውዬ ኖር ሲል በኋላ እያጠረች የምትሄደው። አንዳንድ ሰዎች ሰምታችኋል። አሁን ለምሳሌ ደህና ዋላችሁ ሲባል ዛሬ መስገን የሚሉ አላጋጠማችሁም? ወይም ደግሞ እንደምን ዋልክ ሲባል እግዚር መስገን የሚላል። እግዚር ሾርት ነው ብለንድድ የሆነ ነው አይደለም? አጭር የሆነች ነች። ግን ዛሬ መስገን ሲል ምን ነው የሚለው? እግዚአብሔር መስገን ነው፣ አሳጥሮት ነው። ደህና ዋልሽ ወይ ሲባል ዛሬ መስገን፣ ደህና ነኝ የሚሉ ሰዎች አሉ። እግዚአብሔር መስገን የሚሉ ደግሞ ሰዎች አሉ። አጥሮ ነው እንጂ እግዚአብሔር ነው። ኖርን አላት፣ አላትን አላት፣ ኖርን ነው። አሁን ብቻህን አይደለህም፣ ብቻሽን አለሽም፣ ሰው መጥቷል። ስለዚህ እኔ ብቻ ሳልሆን ምን ሆናችኋል? እኛ ሆናችኋል፣ አደለ ከዛ ብድግ ብለህ ኖርን ትላላችሁ። እሱ በማን እንደኖራችሁ መልስ ይሰጣችኋል። ሲመጣ እግዜር አይልም የእግዜር አይልም፣ ቀጥታ ኖር ስትሉ ምን እንደሚለው በነው በነው። ስለዚህ ኖርን ስትሉት በማ ይላችኋል። በእግዚአብሔር አንዳንድ ነገር ሰዓት አስተውሉትም፣ ራስጌ ሁልጊዜ ወደ ምዕራብ ነው። ልክ ነው። ሁለታችሁ ልክ ናችሁ። ምክንያቱም ወደ ምዕራብ የሆነው ፊት ለፊት ብናይ ወዴት ነው? ወደ ምስራቅ ነው። በእኛ ኮ ቤተክርስቲያን ራሱ አስከሬ መቶ ተሳልሞ ኮ ነው የሚሄደው። ክቡር እኮ ነው አስከሬ፣ ምክንያቱም የሄዱት ስጋ ክቡር ነው። ስጋው ደግሞ ተቀብሏል ክቡር ነው እናንተ እኮ የቅዱሳን እኮ እነ ጳውሎስ በልብሳቸው እኮ የሚፈውሱት እኮ የነፍሳቸው በረከት ለስጋቸው፣ የስጋቸው በረከት ለልብሳቸው ተርፎ እኮ ነው። የቅዱሳን በረከት በሁላችሁ ላይ ይደር።